በኢትዮጵያ ውስጥ የምንቀሳቀሰው ብርጌድ ንሀምዶ አመራሮች መታሰራቸው ተሰማ። የኤርትራን መንግሥት የሚቃወሙ ብርጌድ ንሀምዶ የተሰኘው ንቅናቄ በቅርቡ ስያሜውን ኤርትሪያን ብሉ ሪቮሉሽን በሚል ቀይሮ በይፋ ስራ መጀመሩ ይታወቃል። ይህ ድርጅትም በኢትዮጵያ ውስጥ እንቅስቃሴ ማድረግ ከጀመረ የቆየ ሲሆን የድርጅቱ አመራሮች መታሰራቸው ተሰምቷል። ይህንን በተመለከተ የወጣው መግለጫ እንደሚገልጸው የታሰሩት ዮናስ መብራቶም፣ ሀብቶም ገብረጻድቅና ስርስና የመለሰ የተባሉት አመራሮች ናቸው። መግለጫው ሲጀመር እነዚህ ግለሰቦች የኤርትራን አምባገነን ስርዓት በመቃወም ለኤርትራውያን ዲሞክራሲ፣ ፍትህና ሰብአዊ መብት ለማምጣት በህጋዊና ሰላማዊ መንገድ ሲሰሩ የቆዩ ታዋቂ ፍትህ ፈላጊዎች ናቸው ያለ ሲሆን አላማቸውንም ለማሳካት በኢትዮጵያ ውስጥና ውጭ ሲንቀሳቀሱ መቆየታቸውን አስረድቷል። የታሰሩት ግለሰቦች የኢትዮጵያ መንግስት በአዲስ አበባ ውስጥ የኤርትራያን ብሉ ሪቮሉሽን ሙቭመንት ቢሮ እንዲከፈት ፍቃድ ከሰጠ በኋላ ይህንን እንደ መሩ በህጋዊ መንገድ የተመረጡ መሆናቸውንም አስታውቋል። እንደ መግለጫው ዝረሰና መለስ ይዜ ድርጅት የኢትዮጵያ ሊቀመንበር ዮናስ መብራቱ ደግሞ የፋይናንስ ኃላፊ፣ ሀብቶም ና ገብረ ጻድቅ ደግሞ የጽጥታ ክፍል ኃላፊ ናቸው። በመሆኑም አንደኛ እነዚህ ሶስቱ ግለሰቦች በአስቸኳይ ከስር እንደለቀቁ ሁለተኛ በተያዙበት ሁኔታ ላይ ግልጽ ምርመራ እንዲደረግ ና ሶስተኛ የኢትዮጵያ መንግስት በኤርትራውያን አክቲቪስቶች ስቃሴ ላይ መታሰር ማሳደድ እና ማዋከብ እንዳይደርስባቸው ማረጋገጫ እንዲሰጥ መግለጫው ጥሪውን አቅርበዋል። ሚኪታ ቦርን ሰብስክራይቢ ያርጉ።